ሰማሁን አደይን ያጫት እኮ የመንደራችን የቀያችን የጌታ ልጅ እኮ ነው። ማን ሆነና ግን፣ እሷ ምን ሆና ነው እንዴ? ሴቱ ሁሉ ካላጨኝ ካላጨኝ ካላጨኝ ስትል እሷ አሻፈረኝ ብላ አባቷ ችግር ውስጥ የከተተችው። እኔማ ከተማ አንዱን ወዳ የኮበለላ መስሎኝ ነበረ። ምን ዋጋ አለው። ሰማሁ አሁን የጌታ ልጅ እዚህ ማግባት ማትፈልግ መታጨት ማትሻ ማን ሴት አለች? ግን ምን ሆና ነው ግን መካሪም ጓደኛ የላት ምን መካሪያ አላት? አንድ ጓደኛዋ ያ የመንደሩ ሴት አሁን ወሬኛ አሸናፊ ነው። ሌላው ደግሞ የጋሽ ከፋሌ ልጅ ያበላ አበልጃቸው ነው። ምን ሰው አላት? ለነገሩ ልጅቷ የዋዛ አይደለችም። ኧረ መጣሽ! ቆይ እንዴት መጣሽ? እንዴት መጣሽ ማለት ምንድን ነው? እንደመጣ አልፈለግሽም እንዴ? ኧረ እማዬ፣ እንኳን መጣሽልኝ፣ በጣም ናፍቀሽኝ ነበር። እሺ ነቅጥበይ ነበር ዛሬ ቢያንስ ነገሮችን አስተካክለሽ እየጠበቅሽ ነበር። ምን ማለት ነው? ወደ ቤት ያለ እንዴ የምመጣው እንግዳ ረክኝ እንዴ? ማማ እንዴት ናቸው? ተሻላቸው? እማዬ ተሽሏታል ከበፊቱ፣ አሁን ደህና ናት። እኔ ምላችሁ አደይስ? እማዬ አደይ የለችም። የለችም ማለት ፍቅር ያልኩሽን ነገር አላደረግሽም? እማዬ አደይን ብለምናት ባስለምናት እዚህ ቤት አልቀመጥም ብላ ሄደች። እራሷ ፈልጋ ነው የወጣችው። ወዴት ነው የሄደችው? ቆይ ሰው ቤት ገብታ ነው አዴን ታው ሄዳለች። እማዬ የት ገጠር ሄደች? አዎ እማዬ ሄዳለች። ባርኪ፣ ስንት ነገር ነግሬ ታሪኳን እያወቅክ እንዴት ተለቀታለ? ይቅርታ እማዬ፣ እኔ ለስራ በወጣሁበት አጋጣሚ ነበር የወጣችው። ምንም ማድረግ አልቻልኩም። ወይኔ ልጄን አሳቃችሁ ኗ ከቤት ያሰጣችኋት እማዬ አደይን ብቻ እንዳይሆን ልጄ ያልሽው። አዎ ልጄ ናት አደይ ማለት እኮ እኔ ባልነበርኩበት ጊዜ እናንተን እንደኔ የሆነ ስትንከባከባችሁ የቆየች ልጅ ናት። ከእናንተ ለይቼ የማያት ልጅ አይደለችም። ማየ በቃ ተረጋጊ፣ እንፈልጋት አለን። እሺ የት ብለህ ነው የምትፈልጋት? አደይ የምትባል ልጅ ከዚህ በኋላ የለችም። በቃ አትመልስም። ማን ያለው? አንቺ ነሽ ያልሽው አይደለ? ፍቅር አዎ ባርኪ፣ ሁለተኛ ስህተት አትስራ። አትጨቃጨቁ በቃ ኦማይጋድ ማሚዬ! ሌዱ ምንድነው? እንደዚህ ይመስላል ደግሞ ትልቅ ልጅ ሆነሻል ልጄ፣ እናትሽን ታኪያዳል እንዴ? ማሚዬ እንኳን ደህና መጣሽ። በእናትሽ ቤቱ የፍቅር መጫወቻ ሆነች ነበር ይ ጎሽ ልድዬ፣ እስኪ አንቺ እንኳን እውነቱን ነገርኝ። አዴግ ምንሆና ነው ከዚህ ቤት የወጣችው? እቺ ፍቅር ናታ አንቺ፣ ውጪ ብለሻታል ብላ ያስወጣቻት። ማን? እኔ ነኝ አደእንጥ ያልኩት ነገር ግን አዴግ ከሄደች በኋላ ነው አለመኖሯ ተጽዕኖ እንዳለው ይገባኝ። የምርሽን ነው እማዬ ናት ውጭ ያለችሽ ብላ አደይን አስወጣቻት? ፍቅር አዎ፣ እንደዛ ነው የሆነው ማሚዬ። እሷ ከሄደሽ በኋላ እንኳን እዚህ ቤት ደህና ምግብ በልቻው እኮ እኔ። ግን አሁን በጣም ደብሮኛል። ለማሚና ለዳዲ ነገራቸው እመለሳለሁ። እንዴ ፍቅር ናት አደይን አስወጣቻት? አዎ ማሚዬ፣ ፍቅር እኮ አደይን ወዳት አታውቅም። በጣም ነው የምጠላት። ለካ እኔ ላይ ድራማ ስትጫወት ነበረ። እንኳን ነገርሽኝ ሁ ኩቢ ማሚዬ፣ ይቺ ቤዛና ፍቅርንም ከዚህ ቤት ጆራችሁ ነው ይዘሽ ብታስወጪልኝና በገላገልሽኝ።